ተዋጊዎች፣ አዳኞች፣ ነገሥታት ከሁሉም የዓለም ማዕዘናት ወዲህ መጥተዋል፣ ክብርን፣ ጀግንነትን፣ ድልን በማሳደድ ጭራቋን ለመርታት። ሆኖም የተመለሱት ጥቂቶች ናቸው። እነዚያ የተመለሱትም የድንጋይ ሐውልት ሆኖ ነበር። የመጨረሻው እይታቸው በአንድ ወቅት መለኮታዊ ውበት ተብሎ በተጠራው ፊት ላይ አተኩሮ በፍርሃት ደርቋል። ሜዲሷ በተፈጥሯ ጭራቅ አልነበረችም። ከሁለት ጥንታዊ የባህር አማልክት ከፎርሲስ እና ከሴቶ ፍጥረት እስካሁን በሚያግረመርምበት ጥልቅ ውስጥ ተወለደች። ከእህቶቿ መካከል እርሷ ብቻ እንደ ሰው ልጆች ሟች ነበረች። ከሟቾች መካከል ግን እርሷን የሚወዳደር አልነበረም። ውበቷ ማዕበል ያስቆማል ተብሎለታል። አይኖቿም በረጋ ውሃ ላይ እንዳረፈ የጨረቃ ብርሃን የሚያፈዙ ነበሩ። ብዙ ወንዶች የሚመኟት ነገሥታትም ስለ እርሷ ህልም ያለሙ ነበር። ነገር ግን የሜዱሳ ልብ የአማልክቷ የአቴና ነበርና ወደ እርሷ ለመቅረብ የሚደፍር ማንም አልነበረም። በሺህ የሚቆጠሩ ሰዎች ለመጸለይ ሳይሆን አማልክት ሳይቀሩ የሚቀኑበትን ውበቷን በጭረፍታ ለማየት በሚሰበሰቡበት በአቴና ቤተ መቅደስ እምነበረዳ አዳራሽ ውስጥ በመኖክሴነት ታገለግል ነበር። የምቀኝነት ግፊት ለማይሞቱት ሳይቀር አደገኛ ነገር ነው። የዚህ ሽሟች ውበት ከአቴና ይስተካከላል የሚል ወሬ ወደ አቴና ጆሮ መንገዱን አገኘ። የሜዱሳ ጸጉር ብቻ ከራሷ ከጥበብ አማልክቷ ከአቴና የበለጠ ብሩህ መሆን በሰዎች ዘንድ መነጋገሪያ ነጥብ እንደሆነ ደረሰችበት። እናም በአቴና መለኮታዊ መረጋጋት ላይ የጨለመ ጥላ ያርፍ ጀመር። የቅናት ዘር በልቧ ተበተነ። ዝም ያለ የቀዘቀዘና ጊዜውን የሚጠብቅ የቅናት ዘር። የባህሩ ማዕበል በድንጋዮቹ ላይ በቀስታ በሚንከባለልበት፣ ሜዱሳ በባህር ዳርቻው ላይ ትዘዋወራለች። ነጸብራቋም በጨለማ በጠቆረ ውሃ ላይ ያበራል። እርሷን ለማግኘት ከጥልቁ ውስጥ አንድ ኃይል ተነሳ። የባህሩ ገዥ ፖሳይደን ውበቷን አስተውሎ ልቡ በምኞት ወጥመድ ተያዘ። ማዕበል ያዘዘው አማልክት አሁን በአንድ ሴት ናፍቆት ሰምጡ ራሱን አገኘው። ደግሞ ደጋግሞ ሊቀርባት ሞከረ፣ እርሷ ግን አልተቀበለችው። ሜዱሳ ለአቴና የገባችሁ ቃል የማይናወጥ ነበር። ድንግል መነኩሴ እንደመሆኑ ለወንድም ሆነ ለአማልክት ብላ በፍጹም ልትሰብረው የማትችለው መሐላ አለባት። ሆኖም ፖሳይደን እምቢታ የሚቀበል ፍጡር አልነበረም። ኩራቱ ከፀሐይ የበለጠ ሞቃት ነበር። ከዚህም በላይ ከአቴና ጋር የነበረው ጥንታዊ ጸብና ፉክክር በማዱሳ ላይ ከውበትም በላይ እንዲታዩ አድርጎታል። መሳሪያ ታየው፣ ከአማልክቷ አቴና ሊነጠቅ የሚችል ሽልማት። አየሩ መክፈድ ጀመረ። ሰማዩ በጠቆረ ደመና ተሞላ። ፖሳይደንም ከትልኩ ሲወጣ ምድር ተናወጠች፣ ውቅያኖሱ አጓራ። ሜዱሳም ደንግታ ሸሸች። ከጭንቅላቷም የመጣው ብቸኛ ሐሳብ ትጠብቀኛለች ብላ ወደ አሰበቻት ወደ አቴና ቤተ መቅደስ መድረስ ነው። በአንድ ወቅት ሊጠብቋት ቃል የገቡት በሮች በዚያ ምሽት ካዷት። ማዕበሉም ተከትሎ አትገባ። ፖሳይደን የፈለገውን ወሰደ። ያልተሰማውና መልስ ያላገኘው የሜዱሳ ጩኸት በቤተ መቅደሱ ድንጋይ ግድግዳ ላይ አስተጋባ። ማዕበሉም ሲቀዘቅዝ የአቴና ቤተ መቅደስ በዝምታ ተዋጠ። አንድ ሴት ባመነቻት አማልክት ተከድታ በከዳተኛውም እግር ስር ተደፍታ እያለቀሰች ነው። ማዕበሉ ካለፈና ባህሩ ከሰከነ በኋላ ፊቷ በቁጣ እየነድለ አቴና በቤተ መቅደሷ ተገለጠች። መልስ ባትሰጥም መነኩሴዋ ሴት በመሠዊያው ላይ ስትጨነቅ የቤተ መቅደሷን አዳራሽ መርከስም ተመልክታለች። ሆኖም የአቴና ቁጣ በፖሳይደን ላይ አልተነጣጠረም። ከደረጃዋ በላይ የሆነ አማልክት ነው፣ ልትነካው አትችልም። ስለዚህ አትኩሮቷን እርሱን ለማማለል ወደ ደፈረችው ሴት አዞረች። አንቺ የኔ አገልጋይ አንቺ ነሽ፣ አለች ውበትሽ። ለቤተ መቅደሴ መርከስ ምክንያት ሆኗል። እናም በአንድ ወቅት የሜዱሳ እምነት የነበራት አማልክት አጥፊያ ሆነች። አማልክትን ያስንቃል የተባለለት አክሊል የመሰለ ወርቃማ ጸጉሯ መጠምዘዝና መጠቅለል ጀመረ። የሚያፋጩ መርዛማ እባቦች እንደዘውድ ጭንቅላቷ ላይ እስኪተራመሱ ድረስ እያንዳንዱ ዘለላ ጸጉር ከቺንጋ በላይ ጠነከረ። ከደም ሲል የውሃና በሕይወት የተሞሉ አይኖቿ አሁን ያያቸውን ሁሉ ወደ ግዑዝ ድንጋይ የሚለውጥ አስፈሪ ብርሃን አፈነጠቁ። አቴና በቅጽበት ውስጥ የሜዱሳን ጣፋንታ መሰቃቅላ ከውበት ሽብር ወደሚፈጥር ፍጥረት፣ ከመነኩሴነት ወደ ጭራቅነት። የዚች ፍጥረት አስፈሪ ወሬ በየቦታው ተዛመተ። ጦረኞችን ወደ ድንጋይ ስለምትለውጠው በአማልክት ስለተረገመችው ልጃገረድ አሉ የተባሉ ጀግኖች ሁሉ ገድሏን ሰሙ ሺዎችም ልባቸውን በኩራት ሞልተው ሰይፋቸውን መዘው ስማቸው በጀግንነት እንደሚነሳ እያለሙ ወደ እርሷ ገሰገሱ ማናቸውም አልተመለሱም በብቸኝነትና በሽሽት መሃል ሜዱሳ እርግማኗን ገርታ ጋሻዋ አደረገችው አሳልፎ የሰጣት የከዳት ቤተ መቅደስ አሁን ወና ሆኗል ደሴቱ እስር ቤቷና ዙፋኗ ሆነ። ሐዘን ያጠላባቸው ትርክቶች እንኳን የጀግኖችን ቀልብ የመሳብ ኃይል አላቸው። የሜዱሳ እርግማን ዜና ወደ አማልክቶቹ ደረሰ። እንዲህ አይነት ፍጡር መሰንበት የለበትም በማለት አወጁ። የጎርጎኗን ጭንቅላት ቀልቶ ለማምጣት የተመረጠው የዙስ ልጅ ፐርሴስ ነበር። ሆኖም ከዙስ ለተወለደው ጀግና እንኳን ይህ ተልዕኮ ያለ ኦሎምፐስ እርዳታ የማይቻል ነው። ፐርሴየስ ከሄዲስ በጥላ የሚሸፍነውን የራስ ቁር ተቀበለ። ይህም የራስ ቁር ከሜዱሳ እይታ ይሰውረዋል። ከሄርሚስ በሚያስደንቅ ፍጥነት አየር ላይ የሚያንሳፍፍ ክንፍ ያለው ጫማ ተቀበለ። ሜዱሳን የረገመቻት አቴና እንደ መስተዋት የተወለወለ የነሐስ ጋሻ ሰጠችው። ይህም ለመመከት ሳይሆን ነጸብራቅ ለማየት የሚሆን ነው። ከዜኡስ ስም ጥርብ ድንጋይ ሁለት ቦታ የሚሰነጥቅ ስለት ያለው በመለኮታዊ እሳት የተቀጠቀጠ ሰይፍ ወሰደ። ፐርሴስ ሜዱሳን ከረገሙት አማልክት የወሰደውን ስጦታ ታጥቆ ወዳለችበት ደሴት ደረሰ። ሰለባዋና ስለ ብቸኝነቷ ምስክር በሆኑት ዝም ባሉት ሐውልቶች መካከል ትዘዋወራለች። ፊቷን ላለማየት በጋሻ ውስጥ ባለው ነጸብራቅ ብቻ በመመራት ፐርሴስ በፍጥነት ጥቃት ሰነዘረ። እናም በአንድ ምት እርግማኑ ተሰበረ። ሞት ግን ከዝምታ ጋር አልመጣም። እርሷ ጭራቅ እንዳልነበረ ለማሳየት የሜዱሳ አንገት ሲቀላ የፖሳይደን ልጆች በራሪው ፈረስ ፔጋሰስ እና ክሪሳኦር ወደ ምድር ተቀላቀሉ። ፐርሴስ ጭንቅላቷን ታጥቁ በብዙ ግዛቶች ዞሯል። እርሷን በመጠቀም ነገስታትና ጭራቆችን ወደ ድንጋይ ለወጠ። ኃያሉ ታይታን አትላስም ሳይቀር በእይታዋ ወድቋል። ሆኖም ፐርሴስ ካለፈ ከብዙ ዘመናት በኋላ በጥንታዊ ግሪካውያን ዘንድ የሜዱሳ ገድል ቀጥሏል። በክፉ መንፈስ እንዲጠብቃቸው ምስሏን በጋሻዎቻቸው በትጥቆቻቸውና በአንገታቸው ዙሪያ ያኖሩ ነበር። አማልክቱ የተረገመች ብለው ቢፈርጇትን ጥንታዊ ግሪካውያን በመከራዋ ውስጥ ራሳቸውን አይተዋል። ሜዱሳ ለጥፋቷ የተቀጣች ሴት የጥበቃ የመከዳትና የሀዘን ምልክት ሆነች።